መኖሪያ ቤት የምታሰሩ እህት ወንድሞች፣ ማሻ አላህ፣ የጭቃ ቤት ከሆነው ውስጡን በእንደዚህ አይነት መልኩ ልስን ማድረግ ከፈልጋችሁ ልክ እንደዚህ ቀጥ ያለ ሙልት ያለ ሌብል የሆነ ሆነ አድርጋችሁ አስለስኑት ማለት ነው። ይሄ ጅብሰምቻክ ስታሰሩ ወጪ ይቀንስላችኋል። ኔክስት ደግሞ ሌላ የምነግራችሁ መቃን አለ። ይሄ መቃን ይሄንን መቃኑን ባታስገጥሙት ቆንጆ ነው። መቃን አታስገጥሙ ብትተው ቆንጆ ነው። ይሄ የምታዩት ብሎኬት ቤት ነው አይመስል? ብሎኬት አይደለም እንጨት ቤት ነው ይሄን የምታዩት ይሄ የምታዩት የታምቡራ ታጠርዝ ነው። ይሄን የታምቡራ ታጠርዝ አንስተን ጣውላውን አንስተን በቃጫና በጁስ አድርገን እንደምታዩት በጣም ነው ጠርዙ። በቃ እንደ ብሎኬት አድርገን የተሰራው በጣም ጠንካራ ነው። ምን መገንታየም ጠንካራ ነው በጣም